ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ዳና ናችሁ ኔጋ። ሰላም ነው እግዚአብሔር ይመስገን። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉ መልካም ኔጋ? መልካም ነው። ዛሬ እንግዲህ ተከሰቻለሁ ማለት ነው። ዛሬ የመጣሁት እንግዲህ ሱዳን ላይ እየተደረገ ባለው ጦርነት ብዙ ንጹሐኖች እያለቁ ነው ያሉት ማለት ነው። ከእነዛም መሀል ደግሞ ሶስት ልጆቿን ፊቷ ይዛ እንደዛ የመሳሪያ ጉድ ሲወርድባት እንደዛ ሲያንገላቷት ያየናት እናት እኔ ስለሷ ነው ዛሬ ማውራት የምፈልገው ማለት ነው። እና በጣም ታሳዝናለች። የሆነባት ነገር በጣም ያሳዝናል። እውነት ለመናገር መናገር በቃ እናትነት በጣም ከባድ ነው። እንግዲህ ልጆቻችሁን ይዛችሁ በዛን ልክ እንደዛ ሁኔታዋ የፊቷን ሀክታ አይታችሁት ከሆነ በቃ ነፍሷ ተጨንቃለች፣ ምን እንደምትሆን በጣም ተጨንቃለች። እና በጣም አስፈሪ ቪዲዮ ነው ያየ ነው ማለት ነው። ያው እንግዲህ ምስሎች እየተንቀሳቀሱ ነው፣ የተለያዩ ቪዲዮዎች እየወጡ ነው ያለው ማለት ነው። ግን በጣም ያስፈራል። እውነት ለመናገር ጦርነት ከባድ በሽታ ነው፣ ለሀገርም ለትውልድም የማይጠቅም ጦስ ነው ጦርነት። ግን ያው እንግዲህ ዞሮ ዞሮ ይሄ ደግሞ በተለይ የእርስ በርስ ግጭት ሲሆን ማንም አካል ሌላው አካል መጥቶ ሊረዳችሁ አይችልም። ሌላው አካል መጥቶ እናንተን ሊያግዝ አይችልም። ሌላው አካል መጥቶ እናንተን ምንም አይነት ነገር ሊያደርግላቸው አይችልም። ግን ቢያንስ ከሌላ ሀገር ጋር ቢሆን እየተደረገ ያለው ግጭቱ ሌላው አካል ወይም ሌላው እንትን ያው የሰብአዊ መብት ተሟጋቾች ገብተው ለህጻናቶች፣ ለአዛውንቶች እንዲሁም ለሴቶች፣ ለአቅመ ደካሞች ያው የእርዳታ የማድረጉ ነገር እንዲወጡም የማድረግ የሚያስፈልጋቸውንም መድኃኒትም ምግብም የማቅረቡ ነገር ይኖራል ማለት ነው። ይህ ግን ያው የእርስ በርስ ግጭት በመሆኑ መጠን ግን በጣም የሚያስፈራ በጣም የሚያሳዝን ያሉበት ሁኔታ በጣም ያሳዝናል። እውነት ለመናገር እንግዲህ የተለያዩ ጦርነቶችን አይተናል። እኛም በሀገራችን ላይ የተደረጉትን ጦርነቶች አይተናል እና በጣም አስፈሪ ነው። የሆነባቸው ያለው ነገር በጣም ከባድ ነው። ረሀቡንም መቋቋም አልቻሉም። እና እንግዲህ እነሱ ሀገር ግጭት ከተጀመረ እንግዲህ ያው ሶስት ዓመት አስቆጥሯል ማለት ነው። እንግዲህ ደግሞ ጦርነት በተራዘመ ቁጥር እድሜው በረዘመ ቁጥር ያው ንጹሐኖች ናቸው እየተጎዱ ያሉት ማለት ነው እና በጣም የምታሳዝን የዚችን እናት ታሪክ ያየ በቃ እንደዚህ አይነት ጊዜ ሲመጣ ወይም እንደዚ አይነት ግጭቶች በሚፈጠሩ ሰዓት። አለመውለድን የምትመርጡበት ሰዓት አለና፣ በቃ በጣም ነብሷ ተጨንቃ ሶስት ልጆች ይዛ ፊቷ እንደዛ የመሳሪያ የጥይት ሩምታ እየወረደባት ህጻናቶች ያው እንግዲህ ምንም አያውቁም፣ የዋዎች ናቸው፣ ንጹህ ወረቀቶች ናቸው። እና ህጻኑ አባቱ መስሉት ወደ ሰውየው እንትል ልበሌላታል ልሂድ ይላታል። እንግዲህ ሶስት ህጻናቶች ነው ያዘው እና እናትነት እውነት እኔ ሳለቅስ ነው የዋልኩት፣ ያንን ቪዲዮ አይቼ ማለት ነው። ግን አሁን ራሱ ራሴን መቆጣጠር እያቃተኝ ነው፣ እና ፊቴን የምትመጣብኝ መቼም ልረሳትም አልችልም። ማለት በቃ የምትሆነው ጭንቀቷ ምናምን በቃ ከውስጤ ሊጠፋልኝ አልቻለም፣ እና የልጆቹ ጭንቀት በቃ ህጻናቶቹ በጣም ተጨንቀዋል ምናምን ነገር እና እና በጣም የምታሳዝን ታሪክ ያላት እናት ናትና እኔ በጣም ነው ልቤ ነው የነካች። በጣም ነው ያሳዘነች። ግን እነዛ ሰዎች እነዛ ኬት ነው የመጣሹ? ኬት ሰፈር ነው የመጣሹ? ምናምን እያሉ እንደዛ ሲያንገላቷት የነበሩ ታጣቂዎች እናት የላቸውም ወይ? ከሴት ማህፀን አይደለም ወይ የወጡት? ቢያንስ እንደው ህጻኑ ለህጻኖቹ ሲሉ እንኳን እንዴት ረራህ ያላደረጉላትም፣ እንዴት ለህጻኖቹ እንኳን ሲሉ፣ በቃ በጣም ነው ያሳዘነችኝ። እና በጣም ስሜታዊ ነው የሚያደርገው። ያላያችሁት ባታዩት ነው ምለውኔ ማለት ነው። ያላያችሁት ካላችሁ ያን ቪዲዮ ባታዩት ይሻላል ምክንያቱም በጣም ከባድ ነው ለማየት፣ የሚሰቀጥ ነው ለማየት የሚከብድ ቪዲዮ ነው እና እንዴት እናት ላይ ሶስት ህጻናቶች ናቸው ልጆቹ። ኦልሞስት የተከታታይ አይነት የተወለዱ ህጻናቶች ናቸው እና እነዚያን ሶስት ህጻናቶች ይዛ በጉያዋ አቅፋ እንደዛ ነፍሷ እየተጨነቀ እለዋ ላይ የጥይት ፍንጣሪ እየወረደ ልጆቿን በጉያዋ እንደዛ አቅፋ ይዛ እንደዛ ስትሆን ደግሞ እሱ መጥቶ ደግሞ የሚጠይቃት ጥያቄ ከየት መጣሽ፣ ከየት አካባቢ ነሽ ብልስሪ፣ እንዴት ብቻሽን ተለይተሽ ምናምን እያለ ሲጠይቃት፣ አንዳንዴ ቋንቋም አለመስማት ጥሩ ነው እንዴ ያልኩኝ። ምክንያቱም ምን እንደሚላት ባልሰማ ባላቅ ምናልባት ያው ኖርማል ምን አይዞሽ እያላትም ሊሆን ይችላል ብላችሁ ታልፋላችሁ። ገባችሁ አንዳንዴ አለማወቅ ጥሩ ነው፣ አለመስማት። እንደዚህ አሳዛኝ ነገሮች ሲሆኑ አለመስማትን የምትመርጡበት ሰዓት አለና እኔም ነው ባልሰማ ቋንቋውን እስከምል ድረስ ነው እያሳዘነችኝ የሆነባት ነገር እና በህይወት ዘመኔ ምረሳት አይመስለኝም። በጣም አይምሮች ትልቅ ነገር ነው። እንትን ያለችብኝ ያስተላለፈችብኝ እና በጣም የምታሳዝን እናትናትና እንግዲህ የዘረኝነት የዘረኝነት አስቡት እንግዲህ በእነሱም ሀገር ላይ ልክ እንደኛ እኛም ሀገር ላይ ያው የሆነው እየሆነ ያለው እርስ በርሳችን እየተገዳደልን እርስ በርሳችን እየተባላን ያለነው እና የነሱም ጦርነት ደግሞ ልክ እንደኛው ሀገር ተመሳሳይ ጦርነት ነው እየተደረገ ያለው። ዘር ተኮር ጦርነት ነው እየተደራረጉ ያሉት እና በጣም ያማል፣ በጣም ያሳፍራል። እኔ እኛ ሀገር ላይ ብቻ ይመስለኝ ነበር ጨካኔ ያለው እኛ ሀገር ላይ ብቻ ይመስለኝ ነበር። ለካ ሌላውም ሀገር እንደኛ ተጨካክኗል እንዴ! ለካ ሌሎችም ሀገሮች እንደኛ ይሄ የማይጠቅም የጠነባ ሰውነትን አንትን ብሎ ትቶ ዘርን የሚያስበልጥ መንፈስ ተጠናውቷቸዋል እንዴ እስከምል ድረስ ነው እንትን ያለኝ፣ ያሳዘነችኝ የሆነባት ነገር። እና እውነት ለመናገር ጸሎቴ ምን እንደሆን ልንገራችሁ። ይችና ተርፋ እስከ ልጆቿ ልጆቿም እሷም ተርፋ በቃ የሆነ ቦታ ላይ ሆና ባያት በቃ ተርፋ ከሆነ ምናልባት ግማሽ ሞታለች፣ ተገላለች ነው እያሉ ያሉት። ልጆቿንም እሷንም ልጆቿን ገለው እሷን ገለዋታል ነው የሚለውት። የሚወጣው ቪዲዮ በጣም የሚያስፈራራ የሚያስፈራራ ነው። በመኪና እየሄዱባቸው ምናምን በጣም ያስፈራራ። እና ያ ያን ቪዲዮ ባታዩ እላለሁኝ። እና መተኛት አልቻልኩም። እውነት ለመናገር በጣም በጣም ነው ልቤን የሰበረችው ከትናንትና ጀምራ እና ኢቨን በቃ እንትናቸውን የእነሱን ሚዲያ እየተከታተልኩ ነበር። ምናልባት ደግሞ ያመጧት ከሆነ ብዬ ማለት ነው ምናልባት በህይወት ኖራ ያችን እናት ድጋሚ እንድናያት ያመጧታል ብዬ፣ ምክንያቱም መነጋገሪያ ሆናለች። ብዙ ሚዲያ ላይ እንትን እያሏት አውጥተዋታል። ብዙ ቴሌቪዥን ጣቢያ ላይ ተላልፏል ዜናዋ እና እየጠበቅኩ ነበር። ግን አልሆነም። ውዶቼ ሰላም ላገራችን። የምር ሰላም ይሻለናል፣ ፍቅሩ ይሻለናል፣ አንድነቱ ይሻለናል። ዘረኝነቱ የትም አያደርሰንም። ሰውነት ይበልጣል፣ ሰውነት ይበልጣል። እኔ ለማላቃት ምንትሁን፣ ምንትሁን ለማላቃት ለአንዲት ሱዳን እናት ይህን ያክል ልቤ በጣም ነው የተሰበረው። ለምን? ሰው በመሆኗ ብቻ። ስለ እሷ ዘር ምንትሁን አይመለከተኝም፣ ምንትሁን አይመለከተኝም። ግን ሰው ናት በቃ እግዚአብሔር በአምሳሉ የፈጠራት ናት። እና በጣም ያሳዝናል። ላችኋለሁ ውዶቼ፣ ቪዲዮዋን ካላያችሁ እዋት ቪዲዮዋን። እናትነት በጣም ከባድ ነው። እና ውድና የተከበራችሁ ቻናል ተከታታዮች ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።